ሰበር ዜና መስከረም 19 2018። ጤና ይስጥልኝ አድማሽ ተመልካቾች እንደምን አረፈዳችሁ? የሰዓቱን አበይትና መሰበር ዜናዎች ይዤ ቀርብ ያለው በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በወሎ ትንቅንቁ እንደቀጠለ ነው። ፋኖ ደሴን ዘይሯታል። ምሽቱን ፋኖ ደሴ ጎራ ማለቱ ተነግሯል። በደሴ ዙሪያ በደቡብ ምዕራብና በሰሜን ምዕራብ ያሉ አካባቢዎች ሙሉ በሙሉ በፋኖ ቁጥጥር ስር ገብተዋል። አገዛዞ ደሴ ለማስያዝ በአየር ኃይሉም የሞት ሽረት እያደረገ ነው። ወልዲያ ላይ ውጊያው በረድ ቢልም ፋኖ ቦታውን አልለቀቀም። በወልዲያ ከተማም ጸጥ ረጭ ብላለች፣ ድሮን እያንዣበበባት ነው። ፋኖ የወሉ ዋና ዋና አስፓልቶችን ተቆጣጥሯል። ከተሞችም በብዛት በእጁ ገብተዋል። ከሐይቅ መውጫ እስከ ወልዲያ ድረስ አሁንም በፋኖ ቁጥጥር ስር ይገኛል። በኢትዮጵያ ውስጥ ታይቶ የማይታወቅ መሳሪያም ፋኖ ማርኳል፣ እናሳያችኋለን። ብልጽግና በጀት እየደበ ዘመነ የተመደበ ነው። በጥቅሉ ከወሎ በርካታ መረጃዎች ይዘናል፣ ይዳሰሳሉ። ሸዋና ጎንደር ላይም ውጊያ ተደርጓል። በዝርዝር እንመለከተዋለን። ወዲህ ደግሞ አገዛዞም ዘመነ ካሴን ለመግደል የቴዎድሮስ እዝን ለመደምሰስ በጥቅምት ወር የሚተገበር አዲስ እቅድ ማውጣቱ ተነግሯል። የእቅዳቸው ሰነድ አፈትልኮ ወጥቷል። በዝርዝር እንመለከተዋለን። በሌላ በኩል ግብጽ ኢትዮጵያ ልታጠቃ ነው ሲሉ የሞሳድ ሰዎች ተናገሩ። በአብይ አህመድ የደከመ ዲፕሎማሲ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 ዘንድ እየጠየቅናችሁ በቀጥታም ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩን። ቀዳሚ ወዳደረኩት ዘገባ አልፋለሁ። ሞሳድ፣ ግብጽ ኢትዮጵያ ልትመታ ነው አለም። ሶማሊያ የሰፈረው የግብጽ ጦር ወደ ኢትዮጵያ ድንበር ተጠጋም። ግብጽ ለኤርትራ ልትደረብ ነው። ኢትዮጵያ ተዳክማለች፣ አሁን መምታት አለብን የሚሉ የኤርትራና የግብጽ ኃይሎችም ተፈጥረዋል። ግብጽ የኢትዮጵያን ሕዳሴ ግድብ ለመምታት መዘጋጀቷን የእስራኤል የስልላ ድርጅት ሞሳድ መረጃው ደርሶታል። ግብጽ ዘመናዊና የረቀቁ የአየር ኃይል መከላከያ ከቻይና ሸምታለች። እውን ግን ግብጽ ግድቡን ትመቷለች ወይ ሌላ ጥያቄ ነው ግድቡ አሁን ላይ ለኢትዮጵያ ልክ እንደ ኒኩለር መሳሪያ ነው ግድቡ ከተመታ የሱዳንና የግብጽ ከተሞች ተጠራርገው ሜዲተራንያን ባህር ውስጥ ነው የሚቀላቀሉት ግብጽ ደፍራ ግድቡን አትመተውም ይልቁኑ በግድቡ አሳባ የኢትዮጵያ መከላከያ ሰራዊት በመባል የሚታወቀው የአብይ አህመድን ቅጥረኛ ሰራዊት ልትመታው ትችላለች የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የባህር በር ለማግኘት ብለው ከራስ ገዟ ሶማሌላንድ ጋር ስምምነት ፈጥረው ነበር ሶማሊያ ደግሞ ሶማሌላንድ የእኔ ግዛት ናት ብላ ነው የምታምነው ለሶማሌላንድ ማንም የሀገርነት እውቅና አልሰጣትም ዜጎቿም ፓስፖርት የላቸውም አብይ ለሶማሌላንድ የሀገርነት እውቅና ሰጡ ሶማሌላንድ ደግሞ በምላሹ ለኢትዮጵያም ወደብ ልትሰጥ ነበር ስምምነቱም አብይም ፈጣሪ መስገን ሌላ ምን ይባላል ብለው የሀሰት ፕሮፓጋንዳ በሶሻል ሚዲያቸው አስነገሩ ዲጂታል ሰራዊቱም ኢትዮጵያ ወደብ አገኘች እያለም እልልታውን በሰዓቱ አቀለጠው። ሶማሊያ በንዴት አብዳም ነበር። የሶማሊያው ፕሬዚዳንት ሐሰን ሼክ በአብይ አህመድ የደከመ የዲፕሎማሲያዊ ግንኙነት ምክንያት የጠላት ጠላት ብለው ካይሮና አስመራ ተመላለሱ። ለሰላም ማስከበር ለብዙ ዓመታት ሶማሊያ የሰፈረው የኢትዮጵያ መከላከያ በአብይ አህመድ እንዝላልነት እንዲወጣም ተደረገ። የኢትዮጵያ ባላንጣ ሀገር የግብፅ ጦር ሶማሊያ ሰፈረ። ለዚያውም ለኢትዮጵያ ቅርብ በሆነ ሰፈር። ይህ ሁሉ የተፈጠረው በ ብልጽግና እንዝላልነት ነው። አብይ አህመድ በሰሩት የዲፕሎማሲ ስህተት ግብጽ ምስራቅ አፍሪካ ላይ እግሯን ተከለች። የቱርክ ፕሬዚዳንት ኤርዶጋን ሁለቱም መሪዎች ማለትም አብይንና ሐሰን ሼክን ካይሮ ጠርቶ እንዲስማሙ አደረጋቸው። ስምምነቱም ኢትዮጵያ ለሶማሊላንድ የሰጠችውን የሀገርነት እውቅና እንድታቋርጥ ነው። አብይ ለቱርክ ፕሬዚዳንት ሶማሊያ የሰፈረው የግብጽ ጦር እንዲወጣ ለሐሰን ሼክ ንገሯቸው አለማለታቸውም አስገራሚ ነው። ምክንያቱም ፖለቲካ ሰጥቶ መቀበል ነው። አብይ አህመድ ግን ሰጥቶ ብቻ መጣም። በአጠቃላይ ወደቡ ቀልጦ ቀረ። አሁን ላይ በሶማሊያ በኩል የከሰረው የአብይ አህመድ ዲፕሎማሲና የወደብ አጀንዳ አሁን ላይ የአብይ አህመድ አስተዳደር ኤርትራ መትቼ አሰብን አስመልሳለሁ እያለ ነው። የኢትዮጵያ መከላከያ ሰራዊት ሰሞኑን በወሎ ተፈትኖ ታይቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቄም የወሎውን ጉድ ሲያዩ እግራቸውን ሰቅለው እንደሚስቁ ጥርጥር የለውም። ከግድቡ ወደ ወደቡ የተባለው መከላከያ ሰራዊት ወሎ ላይ ቀስሙ ተሰብሮ ታይቷል። አብይ አህመድ ከፋኖ ጋር ከመደራደር እንዲሁም ሜዳ ላይ በውጊያ ከማሸነፍ ይልቅ ሺህ ዓመት ብትዋጉኝ አታሸንፉኝም እያሉ በትዕቢት ነው የሚናገሩት። ብርሃኑ ጁላ ባለፈው ጽንፈኛው ፋኖ አልቆልሃል አላችሁ አላችሁ፣ ግን ተሸንፋችኋል፣ እጃችሁን ስጡ ብለው በልበ ሙሉነት ተናግሮ ነበር። ነገር ግን ፋኖ ብርሃኑ ጁላ እንዳሉት አላለቀለትም። ወሎ ላይ ወንዱና ሴቱ ተለይቷል። አብይ አህመድ ከፋኖ ጋር እልህ ተጋብተው ሲዋጉም የሀገር ሀብት እያወደሙና መከላከያው እየዛለ እንደሆነም መገንዘብም ተስኗቸዋል። ግብጽ በሶማሊያ ከባባድ ጦር መሳሪያዎችን እግረኛ ወታደሮችን አስደፍጣለች። ምስራቅ አፍሪካ ላይ ጦሯን ማስፈሯ ኢትዮጵያ ላይ ኢትዮጵያ ላይ ለማሴር ጥሩ አጋጣሚ ነው የሚፈጥርላት። ጭራሽ የኢትዮጵያ መንግስት ኤርትራ ነው ጋለው እያለም ይገኛል። የኢትዮጵያ መከላከያ ሰራዊት በሰሜን ኢትዮጵያ በኩል ሲዋጋም፣ ሶማሊያ የሰፈረው የግብጽ ጦር ለኤርትራ ተደረበው በምስራቅ ኢትዮጵያ በኩል እንደሚዋጋ መረጃዎች እየወጡ ነው። መረጃ አያመልጠውም የሚባልለት ገና ነው ሞሳድ ኢትዮጵያን ለመምታት ሰራዊቷ በተጠንቀቅ መቆሙን መረጃው ደርሶታል ግብጽ ኢትዮጵያን በደንብ ገምግማለች በኦሮሚያ የሽምቅ ውጊያዎች እየተካሄዱ ነው አማራ ክልል ከቁጥጥር ውጪ ወጥቷል የሰሞኑም ትልቅ ማሳያ ነው የኢትዮጵያ መከላከያ ሰራዊት በተለያዩ የሀገር ውስጥ ጦርነቶች እጁም እግሩም ዝሏል አቅምም ፈጽሞ የለውም ግብጽ ይህንን ጠንቅቃ ታውቃለች ስለዚህ አሁን ኢትዮጵያን የምትመታበት ሰዓት ነው ብላም ገምግማም ጦሯን ለጥቃት በተጠንቀቅ አቁማለች ሰሞኑ በተባበሩት መንግስታት ድርጅት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ባደረጉት ንግግር በግብፅና በኢትዮጵያ መካከል ሊካሄድ የነበረን ጦርነት አስቁሜያለው ብለው ነበር። ብዙዎች ትራምፕ ላይ ሲሳለቁም ተመልክተናል። ትራምፕ ይህንን ያሉት ከዚህ ቀደም ግብፅ ኢትዮጵያን ለመምታት ተዘጋጅታለች የሚል መረጃ ቢሯቸው ላይ ስለተቀመጠላቸው ነው። አብይ አህመድ ከፋኖ፣ ከኦኤልኤ ከህወሀት ጋር መደራደር አለባቸው የሚሉ የብልጽግና ሰዎችም አሉ። ህዝቡንም ትልቅ ድንጋይ ተሸክሞ ይቅርታ ታ መጠየቅ አለባችሁ ብለው አብይ አህመድን የሚያስጨንቁ የውጭ ደጋፊዎች እንዳሏቸውም እናውቃለን። ምክንያቱም አብይ አህመድ አሁን አጣብቅኝ ውስጥ ገብቷል። ግብፅ በራሷ ስር የሚመራ የአረብ ኔቶም ለማቋቋም ያቀረበችው ሀሳብ በኳታርና በሳዑዲ አረቢያ ውድቅ ተደርጓል። በተለይ ሳዑዲ አረቢያ የአረብ ኔቶ የሚቋቋም ከሆነ የኔ መከላከያ ሰራዊት አመራሮች ይምሩት ማለቷ ግብፅን አስቆጥቷል። በዚህም ያለ ስምምነትም ተጠናቋል። ነገር ግን ግብጽ አሁን ትኩረት ሙሉ ለሙሉም ኢትዮጵያ ላይ ነው። አብይ አህመድ ደግሞ ግብፅንም ሆነ ኤርትራን አለፍ ብሎ ኦኤሌንም ሆነ ፋኖን የመቋቋም አቅም ፈጽሞ የለውም። ወደ ሌላኛው ዘገባ ያልፋለው። ነገሮች በፍጥነት እየተቀየሩ ይመስላል። ቲዲኤፍ ዋጃ የሚገኘውን የአብየ ጦር ካምፕ መቆጣጠሩ ተነግሯል። በዋጃ ካምፕ የነበረው የአብይ አህመድ ጦር ሸሽቶም አፈግፍጎ በበሶ ብር አድርጎ ወደ አፋር እየተሳበ መሆኑንም አረጋግጫለው። ጅማን ጨምሮ በተለያዩ የኦሮሚያ አካባቢ የነበረ የአብይ ኃይልም እንዲንቀሳቀስ በመደረግ ላይ ይገኛል። የዚህን ኃይል መዳረሻ እየተከታተልኩኝ ወደ እናንተ የማቀርበው ይሆናል። ነገር ግን የብልጽ ብልጽግና ኃይል በቲዲኤፍ እንዲሁም በፋኖ ከፍተኛ ምት እየደረሰበት ነው። ብልጽግና ወታደሮቹን ከሁሉም የኢትዮጵያ ክልሎች እያወጣ ወደ አማራ ክልል እየላከ ነው። በተለይ ወሎ ላይ እያንቀሳቀሰ ነው። ይገባል። መውጫ የለውም። ይህ በእንዲህ እንዳለ በቀጥታ ከአማራ ክልል ወደ ተገኙ የጦር ግንባር መረጃዎች ስናልፍ በቅድሚያም ቤተ አማራ ወሎ ላይ ጀብዱ ቀጥሏል። የቤተ አማራ የአፋ ባህ ፋኖ እንቅስቃሴን በማስቀደም ጀምራለሁ። አገዛዙ ተጨማሪ ኃይል ልኮ ድሮኖችን፣ ጀቶችን እየተጠቀመ ደሴና ወልዲያ ላለማጣት እየሰራ ነው። በደሴ በወልዲያ ውጊያዎች ዙሪያውን ቀጥለዋል። በተለይ ወልዲያ ላይ ዛሬን ጨምሮም ትምህርት ቤቶች ተዘግተዋል። የባጃጅ የሌሎች መኪናዎችም እንቅስቃሴ ሙሉ ለሙሉ መቆሙንም አረጋግጠናል። በአየር ላይ ድሮኗም እያንዣበበች ነው። መስከረም 14 ቀን የጀመረው የአፋ ባህር ምኒልክ ህዝበ አማራ ዘመቻ ዛሬ መስከረም 19 ቀን ለ5ኛ ተከታታይ ቀን እንደ የተቀጠለ ነው። በሰሜን ቤተ አማራ ትኩረቱን በማድረግ የጀመረው ጦርነት ደቡብ ቤተ አማራንም አጥልቅልቋል። በመላው ቤተ አማራ ማለት ይቻላል አብዛኛው አካባቢዎች በፋኖ ቁጥጥር ስር ወድቀዋል። ፋኖ በተለያየ አገዛዙ ኃይል ክምችት ያለባቸውን ቦታዎች ላይ መርጦ ነው ጥቃት የፈጸመው። የጊዳን ወረዳ ዋና ከተማ ሙጃ፣ የአምባሰል ወረዳ ዋና ከተማ ውጫሌም፣ የጎዛ ወረዳ ዋና ከተማ ስታይሽ፣ የዳውንት ወረዳ ዋና ከተማ ኩርባ፣ የራስ አንጎት ወረዳ ዋና ከተማ አሁን ተገኝ፣ የሀብሮ ወረዳ ዋና ከተማና ከተማ መርሳ እንዲሁም ሌሎች እንደ ብልብላ መቄት ፍላቂት ከወልዲያ ቅርብ ርቀት ላይ ያሉ የሳንቃና የስሪንቃ ከተሞች የመሳሰሉ በአፋባሃ ሚኒልክ እዝ በደንብ ተጎብኝተዋል። አሁንም ድረስ ከሀይቅ መውጫ እስከ ወልዲያ ድረስ በፋኖ ቁጥጥር ስር ይገኛል። ፋኖ ወይ ፍንክች ብሏል። እስካሁኑ ሰዓት ድረስ ከሀይቅ መውጫ እስከ ወልዲያ መግቢያ ድረስ ያለው የቤት አማራ ወሎ ግዛት በጀግናው አይበገረው የአማራ ፋኖ በቁጥጥር ስር ነው። በደሴ ፋ የፋኖ ኃይሎች በተውለደሪ ዋና ከተማ በሐይቅና ወረባቦ ዋና ከተማ በቢስቲማ ለደሴና ለኮምቦልቻ በሰሜን በኩል ቅርበት ባላቸው ከተሞችም እንቅስቃሴ አድርገው ጥሩ ወታደራዊ ድል አስመዝግበዋል። የሐይቅና የቢስቲማ ሁኔታ በእርግጠኝነት ምን ደረጃ እንዳለ መረጃዎች ሲደርሱን ይፋ የምናደርግ ይሆናል። ነገር ግን የፋኖ ኃይል ማጥቃት እያደረገ ነው። ሆኖም በደሴ በስተሰሜን ምዕራብ ያሉ ኩታበርና ቦሩ ሜዳ በፋኖ ስር ገብተዋል። ብልጽግና ምንም ማድረግ አልቻለም። በደቡብ በምዕራብ በኩል ደግሞ እንደ ጉጉፍት ያሉ ከተሞችና አካባቢዎች በፋኖ ተይዘዋል። ደሴ ከተማ ትላንት ማታም በከፊልም ተዘይራለች። በመሆኑም ደሴ ከፍተኛ ውጥረት ውስጥ የህልውና ትግል ከተጀመረ ለመጀመሪያ ጊዜ ወድቃለች። አገዛዙ ደሴን ላለማስያዝ ከፍተኛ ጥረት እያደረገ ነው። የፋኖን ኃይል በእግረኛ ጦር በጭራሽ ስላልቻለና በጦሩ ስለማይተማመን በከፍተኛ ደረጃ ድሮኖችንም እየተጠቀመ ይገኛል። ወልዲያ ላይም ውጊያው ቀዝቀዝ ብሏል። ውጊያው ቀዝቀዝ ያለበት ምክንያት መንግስት ድሮን እየተጠቀመ ስለሆነ ነው። ፋኖ ግን ከቦታው ንቅንቅ አላለም። ነገር ግን ተኩሶች ቆመዋል። ድሮኗን ነጥሎ ለመምታት የፋኖ ኃይሎች ድሽቃና ሞርተር፣ አርፒጂ እየተጠቀሙ ነው። ነገር ግን እስካሁን ሊያገኟት አልቻሉ። ከዚህ ውጪ ግን ወልዲያ ረጋ ሲል ደሴ ላይ ሞቅ ብለዋል። ምሽቱን ወሎ ተዘይራለች። ዝርዝሩን አልገባበትም። ምክንያቱም ገና ወታደራዊ እርምጃዎች ስለሚቀጥሉም። ነገር ግን ደሴ ዙሪያውን ደግሞ በፋኖ ቁጥጥር ስር ገብቷል። ፋኖ እያጠበበ ነው። ደስ ያሉ ባለስልጣናት ቀደም ብለው መውጣታቸውንና አዲስ አበባ መግባታቸውንም አረጋግጠናል። በአጠቃላይ እስካሁን በተደረገው ዘመቻ እጅግ በጣም ከፍተኛ ቁጥር ያለው የአገዛዙ ሰራዊት ሞትና ቁስለኛ ምርኮ ሆኗል። በርካታ ከባባድ መሳሪያዎች በፋኖ እጅ ወድቀዋል። በሚገርም ሁኔታ በቤተ አማራ ያሉ ዋና ዋና ጥቁር አስፓልት መንገዶችም በፋኖ ስር ይገኛሉ። ከጎጃም ወደ ደሴ የሚወስደው መንገድ፣ ከደሴ ወደ ወልዲያ የሚወስደው መንገድ፣ ከወልዲያ ወደ ደብረ ታቦር የሚወስደው መንገድ ከአቀስታ በጋሸን አድርጎ ወደ ላሊበላ የሚወስደው መንገድ በፋኖ ስር ወድቋል። ከደብረ ብርሃን ወደ ደሴ የሚወስደው መስመር ለአገዛዙ ተዘግቶበታል። አፋባሃ አሳምነው እዝ ፋኖች በአሁኑ ወቅት አገዛዙም በነፃነት እየተጠቀምበት ያለውን መንገድ ከአፋር ሚሌ በጭፍራ በኩል ወደ ሀራ ብሎም ወልዲያ የሚወስደውን መንገድ በሚድሊ ካሳጊታ ባቲ አድርጎም ወደ ኮምቦልቻ፣ ደሴ የሚወስደውን መንገድ ለመዝጋትም እየጣሩ ነው። አገዛዙ ተጨማሪ ኃይል እየላከ ያለው በዚህ መስመር እና በአይሮፕላን ጭኖም ኮምቦልቻ አየር ማረፊያ በማሳረፍ ነው። የድሮን ጥቃቶች ንጹሐን ዜጎች ላይም ጉዳት አድርሰዋል። ሆኖም ፋኖች አስቀድመው የድሮን ጥቃት እንደሚኖር ስለሚያውቁ በተበታተነም ለድሮን ጥቃት በማያመች መልኩ ነው የሚንቀሳቀሱት። በመሆኑም የአየር ጥቃቶች ሜዳ ላይ የለወጡት ነገር እስካሁን የለም። ነገር ግን ውጊያው በወልዲያ በረድ እንዲል አድርገውታል። በዚህ ወቅት በሌሎች ቀጠናዎች ለምን እንቅስቃሴ አልተደረገም? ለምን ጎጃም ላይ ጎንደር ላይ ሸዋ ዘገባ ላይ ፋኖ ውጊያ ከፍትም የሚሉ ብዙ ጥያቄዎች ከአድማሽ ተመልካቾችም ለሚዲያችን ቀርበዋል። ይህ በእንዲህ እንዳለ ደግሞ እዚሁ ወሎ ላይ ከብልጽግና ቢሮ ሰበር መረጃ ደርሶናል። ቤተ መንግስቱን የተቆጣጠረው የኦህዴዱ ቡድን መሪ በአማራ ክልል የተለያዩ አካባቢዎች ከዛሬ ጠዋት ጀምሮ በሱ 27ና በሱ 30 ጀቶች የታገዘ የአየር ድብደባ እንዲፈጽም አስቸኳይ ትዕዛዝ መሰጠቱን የአየር ኃይል የውስጥ ምንጮቻችን ገልጸውልናል። የአየር ጥቃቱን በክልሉ የተለያዩ አካባቢዎች ይባል እንጂ ዋና ትኩረቱን በወሉና አካባቢው ላይ መሆኑንም ጠቁመዋል። ሰኞ በጠዋት ከባድ ጥቃት ይፈጽማሉ ባሉት የነዚህ ጄቶች መነሻ ደግሞ ከድሬዳዋ አየር ኃይል ሰፈር መሆኑንም የውስጥ ምንጮቻችን አክለው ገልጸዋል። ለዚሁ ዝግጅት ሶስት የአየር ኃይል ጄቶችም ድሬዳዋ ከገቡ ሳምንት እንዳለፋቸውም የመረጃ ምንጮቻችን ገልጸዋል። በዚህ ቡድን የታሰበውና የበርካታ ንጹሃን ህይወት ለመቅጠፍ የተዘጋጀው ይሄ የአየር ጥቃት መክሸፍ አለበት። ካልሆነ ግን ጉዳቱም ከባድ ይሆናል ሲሉም የውስጥ ምንጮቻችን መረጃውን በፍጥነት አድርሰውናል። ሱ 30 በመባል የሚታወቀው ጀት በቅርቡ ከሩሲያ የመጣና እስካሁንም አገልግሎት ላይ ያልዋለ ነው የሚሉት የአየር ኃይል የውስጥ ምንጮቻችን ዛሬ ላብራቶሪ ምርመራ በአማራ ሕዝብ ላይ ሊሞክሩት ነው ሲሉም እውነቱን ነግረውናል። ሱ 27 ጀትን በተመሳሳይ መልኩም የአማራ ሕዝብን ለማጥፋት ለግዳጅ የተዘጋጀ መሆኑን ጨምረው ገልጸውልኛል። ለዚህ ጥቃት ያግዛሉ የተባሉና በቁጥር 22 የሚሆኑም የአረብ ኤምሬት የድሮንና አውሮፕላን አብራሪዎች ወደ ደብረ ዘይት መግባታቸውንም ባለፈው ሳምንት በዜና ዘገባችን ማጋለጣችንም አይዘነጋም። ይዘነጋል አሁን እዚች ጋ ከወሎ የተሰሙ መረጃዎቻችንን ገታ በማድረግ ሸዋ ላይና ጎንደር ላይ የተሰሙ የጦር ግንባር መረጃዎችን ቀጥሎም ደግሞ በጎጃም የብልጽግና ኃይል ያቀደውን እቅድ እንነግራችኋለን። ከዛ በፊት ግን አንድ ፎቶ ላሳያችሁ። ይህንን መሳሪያ ተመለከቱት። የብልጽግና ኃይል ሀምሳ ብቻ ነው ያስገባው። ከሩሲያ ነው ያስገባቸው። እነዚህ መሳሪያዎች በኢትዮጵያ ውስጥ ያሉት ሀምሳ ፍሬ ብቻ ነው። እነዚህ መሳሪያዎች ልብ አድርጎም ኢትዮጵያ ውስጥ ያሉት ሀምሳ ብቻ ነው። ነገር ግን የሩሲያው ብቸኛ ምርት የሆነው ኤኬ47 ክላሽ በቤተ አማራ ፋኖች እጅ ገብቷል። ሁለቱ በቤተ አማራ በዚህ ውጊያ የተማረኩ ናቸው ናቸው በፋኖ እጅ ገብቷል። ይህ መሳሪያ ብልጽግና አዳዲስ መሳሪያዎችን ያስመጣል፣ ለፋኖ ያስረክባል። አሁን ብልጽግና እነዚህ መሳሪያዎች 48 ቀርተውታል። 48ቱንም አማራ ክልል የሚያስገባው ከሆነ ግን ልብ ኖሮት 48ቱም አማራ ክልል የሚገባ ከሆነ 48ቱንም በፋኖ እጅ ማየታችን የማይቀር ነው። አሁን በቀጥታ ወደ ሸዋ እናልፋለን። በሸዋ አንኮበር ሚሊሻና አድማ በተነ ኃይል ላይ እርምጃ ተወሰደም የሸዋ ጠቅላይ ግዛት እዝ የማህመድ ቢሆነኝ ኮር የጣይቱ ክፍለ ጦር በሸዋ ጠቅላይ ግዛት እዝ በተጉልት አውራጃ አንኮበር ወረዳ አልዩ አምባ ከተማ መሽጉ ያለውን ቅጥረኛ ሚሊሻና አድማ ብተና ከምሽጉ ሰርገው በመግባት በብልጽግና ኃይል ላይ ከባድ ጥቃት በመሰንዘር ድባቅ እየመቶት ይገኛሉ። ጀግናው የጣይቱ ክፍለ ጦር የሁለተኛ ሻለቃና የአራተኛ ሻለቃ የፋኖ አባላት በጥምረት በመሆን ባላቸው የተጠናከረ የውስጥ መረጃ መሰረት አድማ ብተናና ሚሊሻው ምሽግ ሰርገው በመግባት በበርካታ ሚሊሻና የአድማ ብተና ኃይል ላይ እርምጃ ወስደውበታል። በተጨማሪም ለስርዓቱ ደህንነት በመሆን በልዩ አምባ ከተማ ዙሪያ የፋኑን ቤተሰብና ከስርዓቱ ሚሊሻ ጋር በመሆን ማህበረሰቡን ሲያሰቃዩ የነበሩ እንዲሁም ለአገዛዙ መረጃ በማቀበል ተከፋ የነበረው ባንዳም ጉርሻ መሐመድ የተባለ ግለሰብ ከመሃል ከተማ ልዩ አምባ ሰርጎ በመግባት የፋኖ ኃይሎች ይዘውት ወጥተዋል። ይህ በእንዲህ እንዳለ ወደ ጎንደር ስናልፍ የጎንደር የበጋሻው ክፍለ ጦር ምክትል ሻለቃውን ጨምሮ የብልጽግናን ጦር ደመሰሰ። የአማራ ፋኖ ብሔራዊ ኃይል አፋ ውሃ ሰሜን አማራ ቀጠና በላይ ዘለቀዝ ዳግማዊ ቴዎድሮስ አምስተኛ ኮር ጎንደር የበጋሻው ክፍለ ጦር አካል የሆነችው ቃኝ ብርጌድ በትላንትናው እለት ከጠዳ ከተማ በመውጣት በዙሪያ ያሉ አርሶ አደሮችን ቤት ለቤት በመቀስቀስ ሁላችሁም ፋኖ ናችሁ ፋኖ ልጅም አላችሁ ምረሽ መግባትና ማስገባት አለባችሁ እያለ ሲደሰኩር ቆንጆዎቹ ምክትል ሻለቃውን ጨምሮ አምስቱን ወደ ላይኛው ላይመለሱ በመቀንደስ ሸኝተዋቸዋል። ሕብረተሰቡን ለማደናበር የመጣው የብርሃኑ ጁላ ወታደር ሙትና ቁስለኛውን ይዞው በመጣበት እግሩም እየፈረጠጠ ወደ መገጭ ግድብ ተመልሶ ገብቷል። ይህ በእንዲህ እንዳለ በጥቅምት ወር ቴዎድሮስ እዝን ለመደምሰስ ብልጽግና ቀደም በመጪው የጥቅምት ወር አገዛዙ ጎጃም ላይ እግረኛ ሜካናይዝድ ጦርና አየር ኃይልን በማሰማራት ሙሉ ወረራ በማድረግ የአፋ ባህር ምዕራብ አማራ ቀጠና ቴዎድሮስ እዝን የመደምሰስ እቅድ አውጥቷል። በተለይ ዘመነ ካሴ ላይ ያንጣጠረ እቅድ አውጥቷል። ከዚህ ጋር በተያያዘ ሀብታሙ አያሌው መረጃው ደርሶኛል በማለት በሰነድ የደረሰውን መረጃ እንዲህ አንድ በአንድ ገልጾታል። አድምጠነው እንመለስ። ዝናቡ ወታደራዊ መሪ ሆኖ እየመራ ያለው ወጃም ላይ የሚደረገው ያለውን እንቅስቃሴ እንዴት መግታት እንችላለን? የሚል ንግግር ምክክር መደረጉን መረጃ ያመለክታል። ከፍተኛ የጽንፈኛ አመራሮች ባሉባቸው አካባቢዎች ይላል፣ ቴክኖሎጂን በመጠቀም ጠንካራ ወታደራዊ ዘመቻ ማድረግና መደምሰስ የሚል ነው። አንድ እንደ ፍሬ ነገር የያዙት ለዚህ አፈጻጸም እንዲመች ይችላል። ለምሳሌ በጎጃም አካባቢ ያለውን በየወረዳ የተበተነውን ሰራዊት መሰብሰብና ከደቡብ እዝ አንድ ኮር በመጨመር ቀንደኛ የጽንፈኛው አመራሮች ያሉበትን አካባቢ በብረት ለበስና በሌሎች ከባድ መሳሪያዎች በመክበብ ለእግረኛ ሰራዊቱ ስምሪት መስጠትና የአመራሮችን ቀጠና በመውረር መደምሰስ የግድ ነው የሚል ነው አንደኛው ነጥባቸው። ይህንን ብለው በመሆኑም በመስከረም ወር አስፈላጊውን መረጃ የመሰብሰብና የዕቅድ ዝግጅት በመስራት በጥቅምት ወር በሙሉ አቅም በምድርም ሆነ በአየርም ልዩ ኦፕሬሽን መስራት የሚል ፕላን አዘጋጅተዋል። ስለሆነም እዚህ ያላችሁ የክልል አመራሮች መረጃው እንዳይወጣ ከፍተኛ ጥንቃቄ ልታደርጉ ይገባል ይላል መረጃው። ግን እዚህ ነው ያለው እንዳይወጣ የምትጠነቀቁለት መረጃ እዚህ ደርሷል። እስካሁን ባለው የጦርነት ሂደትም ቀንደኛው የጽንፈኛ አመራሮች በተገቢ መጠን ያልተመቱት በእናንተና በአንዳንድ የሰራዊቱ አመራሮች የመረጃ ዝርክርክነት ነው በሚል ጠቅላይ ሚኒስትሩ ከባድ ማስጠንቀቂያ ሰጥተዋል። ሰፊና የፖለቲካ ጥልቅ የፖለቲካ ስራ መስራት በሚል አውድ ስር በዚህ ስር ሶስት መሰረታዊ ጉዳዮች ተግባራዊ እንዲሆኑ ስምምነት ላይ ተደርሰዋል ይላል። አንድ ሁሉም የጽንፈኛው አደረጃጀቶች ወደ አንድነት እንዳይመጡ ቅድሚያ ሰጥቶ መስራት ይገባል። ተመልከቱ የሚሉትን ወደ አንድነት እንዳይመጡ ቅድሚያ ሰጥቶ ካልተሰራ ነገሩ አደጋ ነው ነው አንደኛ ግምገማቸው። ሁለተኛ በጎጃም ያለው አንድ ወጥ የጽንፈኛው አደረጃጀት ይላል ወደ አራት እንዲከፋፈል የተነደፈውን ስትራቴጂ ከግብ ማድረስ ይላል። ይደርሳል ወይ በምን አቅማችሁ ነው? ሶስተኛው ከፍተኛ በጀት በመመደብና ልዩ ልዩ ጥቅማ ጥቅሞችን በማዘጋጀት አሁንም ጎጃም አካባቢ ያለው የጽንፈኛው አመራር ይላል እጅ እንዲሰጥ ማድረግ ዋነኛ ተቀዳሚ ስራ መሆን አለበት ይልና ዝርዝሩን ያስቀምጣል። መሰረታዊ ተግባራት ብሎ አንደኛ ሁሉም የጽንፈኛው አደረጃጀቶች ወደ አንድነት እንዳይመጡ ማድረግን በተመለከተ ይልና በየክፍለ አገራቱ ያሉ ሁሉም የጽንፈኛው አደረጃጀቶች ወደ አንድነት እንዳይ ወደ አንድነት እንዳይመጡ ቅድሚያ ወስዶ ቅስቀሳ እንዲመጡ ቅድሚያ ወስዶ ቅስቀሳ እያደረገ ያለው ለዚህ እንደ ትሪገር ፖይንት መነሻ የሆነው ዘመነ ካሴ ነው ይላል። ግምገማቸው በዘመነ ላይ የተጠናከረና አዲስ ማህበራዊ ሚዲያ ዘመቻ መክፈት የሚል ለቡድኑ ተልኮ መስጠትን እንደ አማራጭ መውሰዳቸውንም መረጃው ያነሳል። በዋነኛነት የስልጣን ይህ ተደጋግሞ የሚነሳው ለስልጣን ነው የሚታገለው፣ አምባገነናዊ እርምጃ ይወስዳል፣ የሌሎች አካባቢዎችን አመራሮችን እንቃል ወዘተረፈ የሚሉ ኮር የተደረጉ ለምንድን ነው ለነዚህ ለፒፒ ሰራዊት ይበተናል ብለው ያዘጋጇቸውን ነጥቦች ናቸው። እንግዲህ አድማሽ ተመልካቾች እንዳደመጣችሁት ነው። ብልጽግና ከጥቅምት ወር ጀምሮ በተለይ በቴዎድሮስ እዝ ላይ አዲስ ዘመቻ ለመክፈት አስቧል። ከዚህ ዘመቻ ጋር በተያያዘ የፋኖ ኃይሎች ጥንቃቄ ሊወስዱ ይገባል። በተለይ አንድነቱን ሊያፋጥኑ ይገባል። አፋሃድና አፋብሃ አሁን ካሉበት መቃቃር ወጥተው ወደ አንድነት ሊመጡ ይገባል። በተለይ ከአፍ ከሚነገር ውጪ በተግባር የሚታይ ቀጥተኛ አንድነት ያስፈልጋል። ካልሆነ የአማራ ነጻ መውጫውን ጊዜ ማራዘም ነው። ለአማራ እስከወጡ ድረስ ለአማራ ሕዝብ እንታገላለን ብለው ጫካ እስከገቡ ድረስ የአማራ ሕዝብን የሚጠቅም የአማራ ሕዝብን ከፍ የሚያደርግና የአማራ ሕዝብን ስቃይ የሚገታ ውሳኔ ሊወስኑ ይገባል። በእርግጥ አፋቸው ላይ አንድነት አለ። በእርግጥ አፋቸው ላይ አንድነቱ አለ። ነገር ግን መሬት ላይ ስናየው በተቃራኒው ነው። ታዲያ ይህንን ማስተካከል፣ ማረም፣ በንጹህ ልብ ወደ አንድነት መምጣት፣ ዝቅ ማለት ያስፈልጋል። አሁን የምንሰማቸው አንዳንድ ነገሮች ጥሩ ናቸው። ነገር ግን መሬት ላይ ስናያቸው ውሸት ሆነው እናገኛቸዋለን። ስለዚህ ከወሬ ባለፈ መሬት ላይ ሊሰሩ ይገባል እንላለን። አሁን ያስመዘገባቸውን የሚኒሊክ እዚያ አይነት ታላላቅ ድሎች ለማስመዝገብ አንድነት ያስፈልጋል። ፋኖ አንድ የሚሆን ከሆነ የዚህን ድል ሰባት እጥፍ ማስመዝገብ ይችላል። ስለሆነም የፋኖ አመራሮች ወደ ቀልባቸው ተመልሰው አንድ እንዲሆኑ እንጠይቃለን። አድማሽ ተመልካቾች፣ ለሰዓቱ ያስጎላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን አሳብ አስተያየ በኮመንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት፣ ምን ይጨመር፣ ምን ይቀነስ የሚሉትንም በኮመንት መስጫ ስር አስፍሩልን። እንዲሁም ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበረካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።